ምንም ምንም አይደለም። እኔ አንድ ነገር ልንገርሽ፣ አይደለ አንቺ እኛን ይቀር ኪራን ነኝ ከህይወት ከህይወትሽ አስወጣሽ አንቺ ገብቻል። እዚህ ጋር ነው ኖርማል ያልሆነ ነገር እየተሰማኝ ያለው እዚህ ጋር ነው። አንድ የምነግርሽ ነገር ማለት ነው አንቺ ነሽ። በምንም አይነት ሁኔታ እንደዚህ እንደማትኝ፣ እኔ አሁን ደስተኛ ነኝ። በምንም አይነት ሁኔታ እንደዛ እሱን ይዛችሁ የመጣችሁ እኔ ህይወቴ እዚህ ጋር የተበጠበጠ ነው። እሱን እራሱ በምንም በሌለበት ነገር እየረበሽኩት ነው። ሰላም ነገር ላንቺ ደስታ ብዬ ነው። በቃ እሱ እንዲከፋብኝ ደስታ እኔ ልንገርሽ አይደለ ይሄን ነገር የሱን ነገር ሊቀበልሽ የምችለው ከልብሽ ሲሆን ነው ገብቻል አንቺ ደግሞ ምንም ነገር ከልብሽ አይደለም አይታየህም እንዴ የሆነ ቦታ ላይ የሆነ ነገር ተፈጥሯል ይሄ አከለኒ ቢሰማኝ ብላተሰው ብራዘር

አንድ ሰው ምን አለ፣ ሁሉም ሰው የለቅሶ ቤት ምስር ጣፍጦት ይበላል። ምክንያቱም ምስሩ የተሰራው እሱ ቤት አይደለም። አነሰም በዛም፣ ሁሉም ሰው ቢሆን የራሱ የሆነ የህይወት እንቆቅልሽ አለው። ትልልቅ የማይታለፉ የሚመስሉ ችግሮችን በህይወቱ ውስጥ እንኳን እያስተናገደ ምንም የማይመስለው ሰው ካየ፣ ያ ሰው ህይወት በደንብ አድርጋ ፈተናና ትዕግስትን አስተምረዋለች ማለት ነው እና ደግሞ ፈጣሪውን እየጠበቀ ነው ጸጥ ብሎ። እስኪ ክሰው ጸሎትም እስኪመልስለት ሶ ምንላችሁን የመጣሁት ዛሬ እናንተም ዙሪያችሁ የጨለመባችሁ ፈተና ውስጥ ያላችሁ ሰዎች ካላችሁ ይሄን አስቡ። ሁልጊዜም ቢሆን የሚጨልመው ሊነጋ ስለሆነ ነው። ነገ ሌላ ቀን ነው። ምበርታ መልካም ጊዜ። መንገድ የተሰራው ለመተላለፊያነት እንደሆነ ስንቶቻችሁ ናችሁ የምታውቁት? አንዳንዶቻችሁ ማለት ነው። መንገድ የተሰራው ተሰብስቦ ለማውራት ይመስላችኋል? ተሰብስባችሁ ስታወሩ መንገድ ትዘጋላችሁ። ከዛ ሰው ማለፊያ ያጣል። ስለዚህ ማውራት ስትፈልጉ ካፌ እየሄዳችሁ አውሩ። ሻይ ውስጥ ስኳር ማብዛት ጣዕሙን ይቀይረዋል። ከልክ በላይ ለአበቦች ውሃ ማጠጣት እንዲጠወልጉ ያደርጋቸዋል። ልክ እንዲሁ ብዙ እንክብካቤና ትኩረት ለወዳጅ መስጠት ራስን ያስንቃል። ምክንያቱም